ዚህ ልክም ልሁን አልሆን ልሁን ከዚህ በኋላ ቀለበት ፈልጌ እንዳላሰርኩ ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የገብርኤል ጻዲቅ ዝጋ ዳቦ አዘጋጅቼ ቡናዬን አፍልቼ ፏ ብዬ ነበር የቆየሁት ና እና ሐይሚዬን ቡራዬን በመጠበቅ መግቢያው ላይ እንግዲህ አጀማመራቸው በጣም ደስ ሲል ነበር፣ አሪፍ ነበር። ምክንያቱም የሰው ልጅ ጥፋቱን ተነጋግሮ ይፈታል። በአነጋገር በቃ ተነጋግራችሁ ትፈታላችሁ። ከዛ በኋላ ወደ ሰላም ይሄዳል የሚለው ነገር በውስጤ መጥቶ ነበረ። መጨረሻውን ካያችሁት መጨረሻቸው ብዙም ደስ አይልም ማለት ነው። ጭቅጭቅ ስ ዘይደጋረኩ ስ ዘይደጋረኩ በማለት ነው የተለያዩት እና በጣም ነው የሚያስጠላው። እውነት ነው የምላችሁ ቢያንስ ተነጋግራችሁ፣ አንደኛው እሳት ሲሆን፣ አንደኛው ደግሞ ውሃ ቀዝቀዝ ማለት አለበት። ነገር ግን ሁለቱም እልህ ውስጥ ነው ያሉት። ሀይሚም እልህ ውስጥ ናት፣ ብሩኬም እልህ ውስጥ ነው። ሀይሚ፣ እንግዲህ አመጣጧ ስለ ፎቶ ልጠይቅ ነው፣ ስለ ቴክስቱ የሚደዋወለውን ነገር እጠይቀዋለሁ፣ እውነታውን ከሱ መስማት እፈልጋለሁ ብላ ጠየቀችው። እንግዲህ ብሩኬን ስጠይቀው ብሩኬ ደግሞ እዛ ጋ ያየሽው እኔ ነኝ ወይ አሁን የምታይኝ ብሩኬ ነኝ ወይ አለ። በነገራችን ላይ ማለት ነው፣ ሀይምዬ፣ አንድ ነገር ልበልሽ፣ ዳኒ አመጣጡ ምኑም ምኑም ምኑም ምኑም ምንም አያምርም። ምኑም በአሁኑ ሰዓት ቴክኖሎጂ የረቀቀ ነው። ኢዴት ይደረጋል፣ ብዙ ነገር ይደረጋል፣ አስመስሎ መስራት ይቻላል። ቴክስቱን በእርግጥ አዎ ብሎሻል፣ ከዓመት በፊት የነበረ ነው ብሎሻል። ደሞ እኮ ኖርማል ነው ቴክስቱ በነገራችን ላይ ቤተሰብ፣ ይሄን ያክል የሚጋነን ነገር አይደለም ማለት ነው። እና ህይወታችሁን እንግዲህ ማጠንከርም ማላላትም የምትችሉት ሁለታችሁ ብቻ ናችሁ ሁለታችሁ ብቻ ማንንም ሰው ጣልቃ ሳታስገቡ ተረጋግታችሁ፣ በተረጋጋ መንፈስ መፍታት ትችላላችሁ። ነገር ግን እናንተ ምንም ልትረጋጉ አልቻላችሁም። በቃ ሁለታችሁም እልህ ውስጥ ነው ያላችሁት። እኔ ምን እንደማደርጋችሁ አላውቅም። እዚህ ጋ ጋሽዬ ገብተው ሁለታችሁንም ካልቆነጠጧችሁ የምትረጋጉ ልጆች አይደላችሁም። በቃ እሷም እሰይ ደጋረኩ ነው እሱም ደጋረኩ ነው። አስቡት! ምንድን ነው አሁን ይሄ የሚባለው ቤተሰብ ምንድነ የቃቃ ጨዋታ ነው እንዴ? እኔ ግራ ተጋብቻለሁ። በእነዚህ ልጆች ጉዳይ ግራ ገብቶናል ሁላችንም። ቢያንስ አሁን ነገሮች ይፈታሉ ተብሎ ነበረ። ዳኒን አስወጡት። በነገራችን ላይ ሐይሚዬ ዳኒ ዳኒ አትበይ። የእውነት ነው የምልሽ ዳኒ ህይወትሽን እየበጠበጠው ነው እንጂ ህይወትሽን እያተረፈልሽ አይደለም። ከብሩኬ ጋር እንድትለያይ ነው ፍላጎቱ፣ ሁሉ ነገሩ ማለት ነው እንጂ ለአንቺ አስቦማ ቢሆን ማለት ነው ፎቶ ቴክስት የተደዋወሉበት ምናምን እያለ እያወጣ አንቺ ጋምጥቶ አያሳይም ነበረ በጣም እያታለለች ነው እንግዲህ ላገኘው ብሏል ብሩኬ እሷም ደግሞ ሰው ሲል ላገኛት እያለች ነው ቤተሰብ ምን ይሻላል እና አሁንም ቢሆን ሁለታችሁ ተረጋግታችሁ ነገሩን መፍታት መፍትሄው ይሄ ብቻ ነው ስለ ቀለበቱን መግቢያ ላይ ሰምታችሁ ከሆነ እኔ እኮ ቀለበት ስታደርጊ ዝም ብዬሽ ነበር ምናምን። እሱን ደግሞ ሳላቅ ነው አለችው። እንግዲህ ሳላቅ ነው ያደረግኩት። ያው ሳታቂማ ጎትቶ መቼ አስገድዶ አደለም ያደረገልሽ። እንተራ ማን ነው ፋሲል ማለት ነው። እና አይቶ ማለፍ የሚባል ነገር አለ። እሱ ያንን አሳለፍ አደለም። አንቺም ደግሞ ይሄን ማሳለፍ ነበረብሽ። ግን ያለው ነገር እሰይ ላድርግ ትለዋለች እሱም ደግሞ ከዚህ በኋላ ለማደርገው ነገር አይመለከትሽም ይላል። አሁን እኮ ሀይሚ ከዚህ በኋላ ወይ ፋሲል ይመጣል ወይም ሌላውን እንዲዛ ልትመጣ ነው፣ ብሩኬ አይመለከተውም ማለት ነው። ብሩኬም ደግሞ ወይ ሶሲን ይዞ ይመጣል ወይንም ደግሞ ከበደችን ይዞ ይመጣል። ከበደች አበበችን ይዞ ሲመጣ ሀይሚ አያገባትም ማለት ነው። ይህ ማለት ደግሞ ምንድን ነው? ሁለቱ ተራራቁ ወይንም ደግሞ ተለያዩ ማለት ነው። በጣም ነው የሚደብረው። እንደዚህ አይነት አነጋ አነጋገራችሁ ራሱ በጣም ሁለታችሁ ጋር ትልቅ ስህተት አለ። እናንተ ህፃን አይደላችሁም፣ እንደ ትልቅ ሰው ተረጋግታችሁ መነጋገር እንጂ ህፃን ልጅ ነው ምን አባሽ የታባሽ፣ ምን አባሽ የታባሽ፣ አምጪ አምጪ፣ የኔ ነው የኔ ነው የሚባባሉት እና ዛሬ ላይ ያደረጋችሁት ሁኔታ እኔ በበኩሌ ምንም አልተመቸኝም። የእውነት ነው የምላችሁ። መጀመሪያ ላይ አመጣጣቸው፣ አነጋገራቸው ራሱ ደስ ሲል ነበር። ምክንያቱም እሷን ብቻዋን ነው ብሩኬን ብቻውን ነው የመጣው። አጠያየ ቋም ጥሩ ነበረ። እሱ ደግሞ አምነሽበት ነው ወይ ይሄንን ነገር እኔ ነኝ ወይ ብሎ እየጠየቃት ነበር። አሪፍ እየሄዱ ግን መሀል ላይ ግን ዝብርቅርቁ ወጣ ማለት ነው። ምንም ሊግባቡ አልቻሉም። ምንም ምንድን ነው መፍትሄው? መድሃኒቱ ምንድን ነው? ቤተሰብ እልህ ውስጥ ነው ያሉት። ሁለቱም እልህ ላይ ናቸው። በቃ ሀይሚ እልህ ላይ ናት፣ ቡራዬ እልህ ላይ ነው። እንቅልፍ ራሱ የሚተኛው ይመስል ሀይሚያውን ዛሬ አይታችኋት ከሆነ ዓይኗ ሁሉ ምጭ ምጭ ብሎ ምን እንደመሰለች ማለት ነው። እና ራስሽን ጠብቂ ሀይሚዬ፣ ራስሽን ጠብቂ፣ አትናደጂ፣ አትበሳጪ። ብሩኬ ምን ደፃው መጀመሪያ እስኪ እረፍት አድርጎ ወደ ራሳችሁ ተመለሱ። ከዛ በኋላ ቀስ ብላችሁ ብላችሁ ብትነጋገሩ ይሻ ሁሌ ካሜራ ደቅናችሁ ከምትጨቃጨቁ ወይንም ደግሞ ከካሜራ ጀርባ ተጨቃጨቁ ተጨቃጨቁና፣ እዚ ጋር በጥሩ ነገር ኑልንስ እስኪ እናንተ በተነጋገራችሁ ቁጥር እናንተ የሆነ ነገር በተፈጠረ ቁጥር ተመልካች ራሱ ጭንቅላቱ ሊፈነዳ ነው። እኔ ራሱ ደክም ያለው እውነት ለመናገር እየደከመኝ ነው የመጣው አሁን ላይ እውነት ደምላችሁ እና ቢያንስ የሚስተካከልበት መንገድ ሀይሚን ደግሞ ሁለት መቶ ኬ ልትገባ ነው በነገራችን ላይ ቤተሰብ ሁለት መቶ ኬ ያስገቧት ሁለት መቶ ኬ ሲገባ ግን ሰላም የሚወርድ ይመስለኛል። እኔ ዘን ብዬ ሳስበው ሁለት መቶ ኬ ልትገባ ስትል ግን ጋሼ ይመጡና ማለት ነው ይገርፏቸው ይመስለኛል፣ ሳስበው በቃ የሚገርፏቸው ይመስለኛል። እስኪ ምኞትሽ ይሳካልሽ መዋዝዬ ይበሉኝ፣ እውነት ሃይሚዬ ሁለት መቶ ሁለት መቶ ኬ ማከብሩ ኬ ጋኑ በፍቅር ተደስተው ምናምን የሚያከብሩት መልካም መልካም ነገር እስኪ እንመኝላቸው። እነሱ እዛ ይበጣበጣሉ፣ እኛ ደግሞ ጥሩ ጥሩ ነገር እንመኝ እስኪ። አሁን ይሄን ሰሞን ሶስትሽ ነው የቀራት ምስለኝ ግብት ትልልናለች፣ እኛም እፎይ እንላለን። ወደው ሳይሆን በግዳቸው ይታረቃሉ። እናስታርቃቸዋለን፣ እናስታርቃቸዋለን እንዴ ይሄ አያገባኝም፣ ምን አገባህ፣ አይመለከትህም ምናምን የሚባል ነገር የለም። ፍቅረኛው እስከሆንሽ ድረስ ይመለከተዋል። ፍቅረኛዋ እስከሆንክ ድረስ ይመለከታታል። ይህ ምን አይመለከተኝም ነው? ካልሆናችሁም ደግሞ በቃ ፍቅረኛሞች አይደለንም በሉን፣ ከዛ በኋላ እንደፈለጋችሁ ሆኖ ማለት ነው። እኛ ግን የምናውቀው እንግዲህ ምፍቅረኛ ሙች እንደሆናችሁ ነው እስካሁን። ስለዚህ አያገባኝም፣ አያገባሽም፣ ምን አገባሽ የትም ልሄድ ከማንም ጋር ልምጣ የሚባል ነገር አይሰራም። ነውር ነው፣ በጣም ነውር ነው። በባህላችንም በእምነታችንም ነውር ነውር ነው። ስለዚህ እንቃወማችኋልን። አያገባሽም፣ አያገባህም የሚባል ነገር ይ ቁም ነገር ማለት ነው። አይመስላችሁም ውዶች? እኛ ናፍቀያችሁን፣ ብቻችሁን ስትመጡ ደስ ብሎን፣ እናንተ ጭራሽ ተበጣብጣችሁ ትለያያላችሁ እንዴ! በጣም ሼም ነው። በጣም እናስቡበት። ሺ አስቡበት። ሳበር በሉ፣ ተረጋጉ፣ እረፍት አድርጉ። እረፍት ያስፈልጋችኋል። አሁን ላይ በጣም እረፍት ያስፈልጋችኋል። ሁለታችሁም ደክሟችኋል፣ ድክም ብሏችኋል። ከአይናችሁ ከሁሉ ነገራችሁ ያስታውቃል፣ ዝላችኋል። ስለዚህ ረፍት አድርጉ መጀመሪያ ከራሳችሁ ጋር ተነጋገሩ። እስኪ አንድ ቀን ሁለት ቀን ከካሜራ አትግቡ ማለት ነው። ቢያንስ የምታስቡበት ጊዜ ስጡ። ይሄ የሕይወት ጉዳይ ነው፣ የሕይወት ጉዳይ ነው። ዝም ብሎ የሚታለፍ ነገር አይደለም። እኔ ራሱ ራሴን አሞኛል ይህም ሰሞኑን በቀን ሁለት ሶስት ጊዜ እየለፈለፍኩ የሆነ ነገር ስስማ ወይ የሆነ ነገር ሳይ እምልበት እራሴን አሞኛል። እውነት ለምራሱ ድክም ክም የምተኛበትን አወራበታለሁ በቃ እረፍት አጥቻለሁ ማለት ነው። እና እናንተም እረፍት አገኙ እስኪ እኛም እረፍት እናገኝ፣ ሰላም ይስፈንልን። በቃ ሰላም ነው የምንፈልገው።